ሰላሙ ውድ አድማጮቻችን አርሰናልን የሚመለከቱ አዳዲስ የዝውውር መረጃዎች ይዘን መጠናል። እንግዲህ በዛሬው ፕሮግራማችን ስለ ማርኪስ ይሆን እናወራለን፣ የቅድሞ አርሰናል ተጫዋች እንዲሁም ስለ ኒኮ ዊሊያምስ የተለያዩ መረጃዎች ወጥተዋል። ቤንጃሚን ሴስኮ፣ ቪክቶሪዮ ኮሬስ፣ ኦሊ ዋትኪንስ እንዲሁም ደግሞ አርሰናል 18 ተጫዋቾቹን ከታዳጊ ቡድኑና ከዋናው ቡድን በጠቅላላ ኮንትራታቸው የሚጠናቀቁትን እንደሚለቅ በይፋዊ ገጹ ላይ ተናግሯል። እንግዲህ ከእነዚህ ውስጥ የነ ኬረን ቴሪኒ፣ ራሂም ስተርሊንግ እንዲሁም ደግሞ በትለሮ ጆጂ በዘንድሮ ድራማ ያየ ነው። ኤድዋርድ ሲያል ብዙ ተጫዋቾችን እንደሚለቅ ነገር ግን ከነዛ ውስጥ ቶማስ ፓርቴ እና ማይክል ሮዚያክ የታዳጊ ቡድኑ አማካኝ በአርሰናል ለመቀጠል የኮንትራት ድርድሮችን እያደረጉ እንዳለ መረጃዎቹ ያሳያሉ። እንግዲህ ውድ አድማቻችን እነዚህን የተመለከቱ አዳዲስ ስለታዊ የአርሰናልን የሚመለከቱ የዝውውር መረጃዎች የምናቀርብላችሁ ይሆናል። የያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደንደርስ ያግዘናል። ውድ አድማቻችን ያላችሁ ማስተያየት

የመጀመሪያው መረጃችን እንግዲህ የሚሆነው ወዳድማቻችን ክሩዜሮ ይወስደናል። ማርኪስ ይሆ ማርኪስ እንግዲህ በአርሰናል ስድስት ሚሊዮን ፓውንድ ካስፈረመው በኋላ በኤዱ ጊዜ በጣም ብዙ ኃላፊነት የተጠበቀበት ተጫዋች ነበር። አሁን ግን አርሰናሎች ተጫዋች ወደ ማርኪስ ሲሆን ወደ ክሩዜሮ ብራዚል አቅንተዋል። ነጠማ አምስት ሚሊዮን ፓውንድ የሚከፈልበት ይሆናል። ከወደፊት ሽያጩ አርሰናል የሚያገኙ ይሆናል በፐርሰንቴጅ። ይህ ተጫዋች እንግዲህ በአንድ ወቅት በዩሮፓ ሊግ ለአርሰናል ጎል እንዳስቆጠረ የምታስታውሱት ነው። ሌላኛው የሚሆነው ኒኮ ዊሊያምስ ይህንን የሚመለከት ነው። ኒኮ ዊሊያምስ አዲስ ኮንትራክት ሊያገኝ እንደሆነ በትናንትናው ፕሮግራማችን አውርተን ነበር። ነገር ግን ቤንጃኮብስ ዛሬ አዲስ መረጃን ይዞ ወጥቷል። እንግዲህ አርሰናሎች የዚህ ልጅ ላይ ያላቸው ፍላጎት ከጊዜ ወደ ጊዜ እየቀነሰ ይገኛል። ከዛ ይልቅ ራፋኤል ሊያውን ወይም ደግሞ አዳማኖ ሉክመንን ለመምጣት ጥረቶችን እንደሚያደርጉ ምክንያቱም በደሞዙ ጉዳይ ደስተኛ እንዳሉ እና አሁን ደግሞ ደሞዙ በአዲሱ ኮንትራቱ መሰረቱ ወደ አስር ሚሊዮን ፓውንድ እንደሚያደርግ ባርሴሎና ከዚህ ተጫዋች ፍላጎት እንደወጣ ስለዚህ ቸልሲና አርሰናል ደግሞ በደሞዝ ጉዳይ ሁለቱም ቡድኖች ከፍት ኛ ክፍያ ለመክፈል ለዚህ ተጫዋች ፍላጎት እንደሌላቸው በግልጽ ተናግሯል። ስለዚህ ይህ ተጫዋች ከአርሰናል ፍላጎት ከጊዜ ወደ ጊዜ እየራቀ እንዳለ የመረጃዎች ያሳያሉ። አርሰናል እና የስዊድናዊ ዋትኪ ቪክቶሪዮ ኮሬስ በሀገራት ጨዋታ ላይ አሁን በኢንተርናሽናል ብሬኩ እየተሳተፈ አይደለም፣ በጉዳት ምክንያት። ይህ ተጫዋች እንግዲህ ጓደኛውን በዩቱብ ገጽ ላይ እያወራ ወጥቶ ነበር። ጓደኛው ወደ አርሰናል ትዘዋወራለ ወይ? ስለ ዝውውር ምን አዲስ ነገር አለ ብሎት ነበር። ማንም ምን እንደሚፈጠር አያውቅም፣ በሚቀጥሉት ጊዜያቶች ውሳኔዎች እንዲኖሩ እነግርሃለሁ በማለት ተናግሯል። ከዛ ለአርሰናል ስፈረም ጓደኛው ደግሞ አሳውቀ ብሎት ነበር። እንግዲህ በሚገርም ሁኔታ እንደ ፌዝ ዮኮሬስ እየሳቀ እሺ ብሎታል። ስለዚህ አርሰናሎች በዮኮሬስ እና እንዲሁም በቤንጃሚን ሴስኮ መካከል አሁንም ውሳኔን አልወሰኑም። እንግዲህ የትኛው ተጫዋች እንደሚፈርም ከአርሰናል ውስጥ ታዋቂ እንግዲህ ቻርለስ ዋትስ ያርሰናል በመዘገብ የሚታወቀው ዘጋቢ እሱ ራሱ ምንም አሁንም አዳዲስ መረጃዎች የሉም። አርሰናሎች ማንን ለማስፈረም ውሳኔያቸው ላይ አንዳንድ ደጋፊዎች ግን ለምን ሁለቱን አታ አስፈርሙልንም የሚል ጥያቄዎች እየታዩ ይገኛሉ። ምክንያቱም የአርሰናል የአጥቂ ችግሩን ተከትሎ ሁለቱም ተጫዋቾች ቢያስፈርም እና ለቅርብ ጊዜ ቪክቶር ኮሬስ ቢጠቀም ለቀጣዮቹ ደግሞ ቤንጃሚን ሴስኮን አድርጎ የሁለቱ አጥቂዎች ፉክክር በአርሰናል ቤት የሚጠበቅ እንዲሆን ነበር። ነገር ግን እንግዲህ አርሰናሎች አንደኛ ሁለቱ ተጫዋቾች ፍላጎት የላቸው ከሚወጡበት ቡድን በቀጥታ ቋሚ አስራ አንዱ ውስጥ መካተት ይፈልጋሉ። የኮሬ ተቀያሪ መሆን የሚፈልግ አይነት ተጫዋች አይደለም፣ ቤንጃሚን ሴስኮም እንደዛው። ስለዚህ ጠንካራ ፉክክር ነው የሚፈልጉ ስለሆኑ በቋሚ አስራ አንዱ ቡድን ውስጥ የመካተት እና እያንዳንዱ ጨዋታ ውስጥ የመሳተፍን እድል የማያገኙ ከሆነ ለመፈረም ፍላጎት እንደማይኖራቸው የሚጠበቅ ነው የሚሆኑ። ቪክቶር ዮኮሬስ ጉዳይ ግን አትሌቲኮ ማድሪድ እንዲሁም ናፖሊ ተጫዋቹን ይፈልጋሉ። ነገር ግን ጆጆ የሚባል ከፖርቱጋል የሚወጣ ጋዜጣ እንደተናገረው ከሆነ ግን አርሰናሎች ይህንን ተጫዋች ለማስፈረም ጥረታቸውን ቀጥሏል የሚል ነው። ቤን ጃኮብስ በሴስኮን በሚመለከት ደግሞ አርሰናል የመጀመሪያውን ጥያቄ ለማቅረብ ሁሉን ነገር ጨርሷል ብለዋል። እንግዲህ አርሰናሎች በሁለቱ በኩል እየሰሩ ነው። ነገር ግን ውሳኔዎቹና ሂደቶቹ የሚጠበቁ ይሆናል። ሁለቱንም የማያገኙ ከሆነ ግን አሁንም ቤን ጃኮብስ እንደተናገረው ኦሌ ዋትኪንስ ላይ አሁንም ተስፋ አልቆረጡም። ይህን ተጫዋች ለማምጣት እስከ 40 ሚሊዮን ፓውንድ ያወጣሉ ተብሎ ይጠበቃል። ላርሰናል አስቸጋሪ የሚያደርገው ምንድን ነው ካላችሁኝ፣ በዚህ ተጫዋች ዙውሮች ላይ በዝውውር ሂደቶቹ ላይ አስቸጋሪ የሚያደርገው ኦሌ ዋትኪንስ 29 ዓመቱ ላይ መሆኑ በእንግሊዝ ፕሪሚየር ሊግ ጥሩ ፐርፎርማንሱ ያሳየ ተጫዋች መሆኑን ጥሩ ቢሆንም ነገር ግን በጥር የዝውውር መስኮት ይህንን ተጫዋች አለማምጣታቸውን ተከትሎ ከአስቶን ቪላ ጋር ጥሩ ግንኙነት የላቸውም። ስለዚህ ይህ ድርድር ትንሽ ሊያስቸግር ይችላል። ከዛ ውጭ ደጋፊዎችን ከፍተኛ ተቃውሞ እንደሚመጣባቸው ስለሚያውቁ ትንሽ ይህንን ዝውውር የመሆን ዕድሉ ጠባብ እንደሆነ ተናግሯል። ከዛ ውጭ እንግዲህ አርሰናልና ና ቢሮኝ ሳኔ የሚመለከት ነው። ይህ ተጫዋች እንግዲህ አስራ ሶስት ጎሎችን ስድስት አሲስቶችን በሰላሳ የቦንደስ የቦንደስሊጋ ጨዋታዎች ላይ ያስመዘገበ፣ ነገር ግን ቦታው አሁን በሚያሳዝን ሁኔታ በሚባል ደረጃ በባየር ሙኒክ ኦሊሴ ቦታው ተቀምጧል። ይህ ተጫዋች የሚጠይቀው ደሞዝ ወደ መቶ ዘጠና ሺ አካባቢ ነው። አርሰናሎች ይህንን ለመክፈል ፍላጎት አላቸው፣ ነገር ግን ቦነስ የማይሰጡት ይሆናል። በዚህ ጉዳይ አርሰናሎች እንግዲህ ፒነር ዣቬ ይባላል ከእግዚአብሔር አርሰናሎች ድርድር እንዳደረጉ መረጃዎች ወጥተዋል። እንግዲህ የታዋቂው ለባየር ሙኒክ ቅርብ የሆነው ጋዜጠኛም ይህንን ተናግሯል። አርሰናሎች ይህንን ተጫዋች የሚያመጡት ከሆነ እንግዲህ በዝውውር መስኮት ላይ ሌላ የመስመር ተጫዋች አያመጡም ወይ፣ እንግዲህ ትንሽ የሚያስቸግር ነው የሚሆነው። ነገር ግን በእንግሊዝ ፕሪሚየር ሊግ መጫወቱ ከማይክል አርቴታ ጋር ጥሩ ግንኙነት መኖሩ ጥሩ ነገር እና የተጫዋች ለመዘዋወር ድል ይኖሯል የሚለው የሚጠበቅ ነው የሚሆን ነገር ግን አስቸጋሪው ነገር የሚሆነው አንዳንዴ እንደዚህ አይነት የዝውውር ዜናዎችን ኤጀንቶቻቸው ያስወሩ እና ተጫዋቹ የተሻለ ደሞዝን እንዲያገኝ ጥረትን የሚያደርጉ ይሆናል። በቀጥታ አርሰናል አስራ ስምንት ተጫዋቾችን ለቋሉ። ደልማቻችን አስራ ስምንት ተጫዋቾች ውስጥ እንግዲህ በትለር ኦዶጂ፣ ክሌረሜንቴ፣ እንዲሁም ደግሞ ኤድዋርድስ፣ ፊሸር፣ ጎልደን፣ ሄነሪ ፍራንሲስ ማይክል አርቴታ በመጣ ወቅት በመጀመሪያዎቹ ጊዜያቶች ተቀያሪ ሆነው ብዙ ነገር የሚጠበቅበት ጆርጂኒዮ የሳላ ሁለቱን ወንድም ወንድማማቾች ኔቶ ግብ ጠባቂውን ኔቶን ማለት ነው። ኦንኳኳ ራሂም ስተርሊን፣ ኬረንቴርኒ አስራ ስምንት ተጫዋቾችን ለቋል። ከነዚ ውስጥ ግን ሶስት ተጫዋቾች አልተካተቱም። እንግዲህ የሴቶች ክሎድ ኮሂ የምትባለው እንዲሁም ደግሞ ሁለቱ የአርሰናል አማካኞች የሆኑት ቶማስ ፓርቴ እና እንዲሁም ደግሞ ሮዚኒያችን ይጨምራል። ሮዚያክ በታዳጊ ቡድን ውስጥ በጣም ከአርሰናል ተስፋ ከሚጣልባቸው ተጫዋቾች ውስጥ አንዱ ነው። የቀይ መስመር ተከላካይ መሆን የሚችል ነው። የአማካኝ ተጫዋች መሆን የሚችል ነው። ይህ ተጫዋች እንግዲህ ምንም በመጨረሻ እንግዲህ አርሰናሎች ድርድሮችን አድርገዋል። የሚያስቀሩት ከሆነ ጥሩ ቅጣት ምት መች ነው። በአማካይ መስመር ላይም ብዙ ቦታዎችን የመሸፈን እድል አለው። ስለዚህ አርሰናል በዚህ ተጫዋች ላይ እምነት አለው። አት ሊስት ኮንትራቱን ፈርሞ በውሰት ሂዶ ጥሩ ፐርፎርማንስን የሚያሳይ ከሆነ ወደ ዋናው ቡድን እድል እንዲሰጠው ይፈልጋሉ። ያ እንግዲህ የሚጠበቅ ድርድር ነው የሚሆነው። በቶማስ ፓርቲም ጉዳይ ድርድርን እያደረጉ እንዳሉ አርሰናሎች ተናግሯል። እነዚህ ተጫዋቾች ከጁን ሰላሳ ጀምረው የአርሰናል ተጫዋች አይሆኑ። ከነዛ ውስጥ ግን ጆርጂኒ ቀድሞ እንደሚለቅ በግልጽ ተናግሯል። ያን በክለቦች ያለም ዋንጫ ላይ ለመሳተፍ ነው። ከዛ ውጭ እንግዲህ ኬረንቴሪኒ ወደ ሴልቲክ የሚያደርገው ዝውውር እንደተጠናቀቀና ወደ ሴልቲክ እንደሚመለስ በብሬንዳን ሮጀርስ ስር ሌላ ጊዜ እንደሚያሳልፍ የሚጠበቅ ነው የሚሆነው። ራሂም ስተርሊንግ የሚመለከት ቀጥታ በውሰት ውሉ ተቋርጦ ወደ ቸልሲ የሚመለስ ነው የሚሆነው፣ ውሰት ሁሉን ጨርሶ ተቋርጦ ሳይሆን። በአጠቃላይ አርሰናሎች እንግዲህ በዝውውር መስኮቱ ላይ ተጫዋቾችን ከመልቀቅ ጀምረዋል። በዚህን ተከትሎ እንግዲህ አርሰናል ታዳጊ ቡድኑን ማጠናከር ላይ እንደሚሰራና የነዚህ ተጫዋቾች መልቀቅ አዳዲስ ተጫዋቾችን ለማምጣት እንደሆነ በግልጽ ተናግሯል። ከዛ ውጭ እንግዲህ መድፈኞቹ ማክስ ዳው አሁንም የአርሰናል ታዳጊ ተጫዋች 15 ዓመቱ ላይ ይገኛል። በታህሳስ ወር አስራ ስድስት ዓመት ይሞላል። 16 ዓመት ሲሞላው ደግሞ በእንግሊዝ ፕሪሚየር ሊግ የመጫወቻ እድል ነው ያገኛል። ይህ ተጫዋች እንግዲህ በአውሮፓ ከ19 ዓመት በታች የአውሮፓ ቻምፒዮንስ ሊግ እንደሚባለው ውድድር ላይ በታዳጊ እድሜው የተጫወተ ሪከርዱን የያዘ ተጫዋች ነው። ማክስ ዳውንማን በአርሰናሎች ዘንድ እንደ ያሚን ያማል ነው የሚያዩት እና ይህን ተጫዋች በፍጥነት ወደ ዋናው ቡድን ማሳደግን ያስባሉ። ስለዚህ በዚህ ተጫዋች ጉዳይም መድፈኞቹ በሚገባ ድራማዎችን እየሰሩ እንዳለ እና ተጫዋቹን ለማቆየት ጥረቶቹ እንደተጠናቀቁ የሚጠበቅ ነው። በሚቀጥለ ውድድር አመት፣ ማይክል አርቴታ ከቡድኑ ጋር ወደ ቀድሞ ውድድር ጨዋታዎች በሚሄዱበት ጊዜ ይዞት እንደሚሄድና የመሰለፍ ድልን በዛ ጨዋታዎች ላይ እንደሚሰጠው፣ ዛ ውጭ በሚቀጥለ ውድድር አመት ደግሞ በእንግሊዝ ፕሪሚየር ሊግ ሲጫወት ልናየው የምንችልበት እድል እንዳለ ተናግሯል። እንግዲህ ፕሪምየር ሳከር የታዳጊ ምልመላዎቹን ጀምሯል። አንደኛው የሆነው እንግዲህ በብራክበርን ሮቨርስ የሚታወቀውን ታያን ዮኒን የሚባለውን ተጫዋች ለማስፈረም እየጠረሙ ያም ጥሩ የሚባል ነው አንድ ሚሊዮን ፓውንድ አቅርበው ውድ ድቅ ተደርጎባቸዋል። ውለድማቻችን ይህ ያየ ስፖርት ነው። ላይክ፣ ሸር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።